ሰላም እንዴት ናችሁ? ዛሬ አንድ ቦታ እንሄዳለን ማለት ነው። ፋዘር ቤት የሆነ ፕሮዳክሽን አለ ዝግጅት አለ እኛ የምናቀርበው ማለት ነው። ሶ እንደ አንድ ትምህርት ነው የሚቆጠሩ ማለት ነው። እዛ ስናቀርብ እንደ አንድ ክፍለ ጊዜ ነው የሚቆጠረው ማለት ነው። ያን ሞመንት ይዘነው ትውስታ እናደርገዋለን ማለት ነው። ብዙ ተዘጋጅተንበታል ምናምን። ይህን መርሳት ማልፈልጉ ጊዜ ስለሆነ እናስቀረዋለን። ማለት ነው ሶ ጉዞ ወደ ፋዘር ቤት ማለት ነው እና ወደ ትልቁ ዝግጅት ማለት ነው። ሁሉንም ነገር አንድ ላይ እናየዋለን ማለት ነው። ብዙ ነገር አሳያቸዋል። ሁሉንም ነገር ሁሉንም ነገር ትውስት አድርገ ነው እናስቀረዋለን ማለት ነው። ጉዞ ወደ ፒያሳ ማለት ነው። ሶ ወተናል። አሁን ወደ ሳሪስ ሄደን ከሳሪስ ፒያሳ ነው የምንሄደው ማለት ነው። እቃችን ተይዛለች። ጉዞ ወደ ፒያሳ ማለት ነው። ተደርሶለታል። የአቡና አግኝተናታል። ሚስተር ዳይሬክተር እ ብቻ ወደ ፋዘር ቤት እየገባን ነው የዛሬው ብቻ ወደ ፋዘር ቤት እየገባን ነው የዛሬው ፕሮዳክሽን አሪፍ እንደሚሆን ተስፋ እናደርጋለን። ጸልየናል፣ ምናምን አ እናምናለን ነው የሚባለው

አነስ ያለች ባክስቴጅ ነች ማለት ነው። እዚህ ጋር ነው የምንደቅሰው። ባክስቴጅ ይህን ይመስላል። ባክስቴጁ ካበ ምንም ታገኝተናለው ወርቃሙ፣ ጥቁሩ፣ ጥቁሩ ፈርት ማሪያ ክፍላችን ነው። ቆየን እዚህ ከገባን ይዘ የፋዘር ትልቁ መድረክ ይባላል። ትልቁ ትልቁ ጸሀፊሎሌ ጸጋዬ ገብረ መድን ተስፋዬ ሲማ እንዲሁም ብዙ ብዙ

በነገርሽ ላይ እሷ ኮና ሳይ ባክስቴጅ የምጠጣው ነገር እየሰራች። እኔማ የራሴ ፎቶ ላሳይ ነው። ማን ታውቁታላችሁ? ባስማ ይህን ነገር እኔ ቤቴ እወስዳለሁ። ቤቴ ነው የማስቀምጠው። የእኔ አባት ነ ድግብ አይደለኝሽ ነሽ

ጋንግ ጋንግ ብሪክ የሚባል አለ። ከዛ እንነሳለን እንሰራለን። ማለት አንተ ይሄ ጠላቴ

ሶ መሽቷል። መሀል ላይ ስልክ ይዘጋና ብዙ ነገር አልቀረጽኩኝም። ብቻ መሽቶም ቢሆን ገብተናል ማለት ነው። ሶ ያው ወደ መጨረሻ አካባቢ ፕሮግራሙ ትንሽ አምሽተናል። ያው ትንሽ ቢዘገይም፣ ግን ያው በቃ የሞከርነው ብቻ ሰርተን ወተናል ማለት ነው። ያው በትወናችንም ባንረካ፣ እንደኔ በስራዬም ባንረካ ያው የቻለውን ነገር ሰርተን ወጥተናል ማለት ነው። ሶ ከዚህ በኋላ ብዙ ነገር ይጠበቅብናል። ሶ ይሄ ነበረ በቃ ያለው። አመሰግናለሁ።